እንኳን ደህና መጣችሁ። ይህ ፕራክቲስ እንግሊዝኛ ዩቱብ የእንግሊዝኛ ቻናል ነው። በዛሬ ቪዲዮችን በዋናነት ንግራችን ሳይቆራረጥ ረጅም ጊዜ ለማውራት የሚያገለግሉን የሆኑትን የፕሪፖዚሽን አይነቶችን ለማየት እንሞክራለን። እንግዲህ በተካታይ ክፍል ከአንድ እስከ አራት ስለ ፕሪፖዚሽን ስንሳሳብ ና አንዳንድ በጣም ቤዚክ የሆኑትን አይተናል። እነሱም ሪፈር ታደረጓቸዋላቸው ቪዲዮችን ማለት ነው። በዚህ ቪዲዮ ደግሞ እንግዲህ እነዚህ እዚህ ጋር የተመረጡትን ቢኒዝ አንደርኒዝ፣ ኦቨር፣ ኢን፣ ኢንሳይድ፣ ኦን እና አትን ቀለል ባለ ምሳሌ እና ልዩነታቸው እና አጠቃቀማቸው እንዲህ እንደሆነ የምናይ ይሆናል ማለት ነው። ቪዲዮን ከመጀመሪያ እስከመጨረሻ ብትከታተሉት እጅግ ወሳኝ ነጥቦችን ለማየት እንሞክራለን ማለት ነው። እነዚህ ጀነራሊ ፕሪፖዚሽንስ ኦፍ ፕሌስ በመባል ሊጠሩ ይችላሉ የቦታ አመልካች ናቸው። ነገር ግን ሁሉም ግን ቦታ ለመጥቀስ ብንጠቀምበት ብንጠቀምባቸው ሁሉም ግን የተለያየ ኮንሴፕት ነው ያላቸው ለምሳሌ

ልዩነት አላቸው ይሄ ሩም ውስጥ አለ ነው ስፔሲፊካሊ እዛ ጋር አለ ነው ለማለት ነው ይሄኛው ግን በሆነ ነገር ውስጥ አለ ነው ስለዚህ ኮንቴንድ ነው ወይም በሆነ ነገር ውስጥ ለማለት ስፈልግ የምትጠቀመው ኢንሳይድ ማለት ነው ስለዚህ put the present inside the box ሽልማቱን box ውስጥ አስቀምጠው በሆነ ነገር ውስጥ ለማለት ነው onens እና it talks about ሰርፌስ ከላይ ለማለት ነው ያው I left your keys on the table uh, ቴብሉ ላይ ወይም ደግሞ ከላይ አስቀምጫለሁ ወይም ከላይ አለ ለማለት ስፈልግ የምጠቀመውን ኦን። ቀለል ያለች ናት፣ ብዙ ጊዜ የምንጠቀማት ናት። አት ቶክስ አባውት ጀነራል ቪሲኒቲ። አት ማለት ጀነራል ቪሲኒቲ የሆነ ጥግ አካባቢ ለማለት ነው። ጀነራል የሆነ እይታን ወይም አንድ ነገር የሚገኝበትን ቦታ የሚያሳይ ነው። ሺ ወዝ ዌይቲንግ አት ዘ ኮርነር። ብዙ ጊዜ አት የምን የምንጠቀመው ያው ለብዙ ቦታ ነው። እዚጋ ለፕሌስ ፕሌስን ዲስክራይብ ለማድረግ ስንፈልግ ግን ኮርነር አካባቢ አንድ ውስን የሆነ ቦታ ላይ ለመጥቀስ እንፈልግ የምንጠቀመው ማለት ሺህ ዋስ ዌይቲንግ አት ዘ ኮርነር፣ አት ዘ ኮርነር እንላለን። ኢን ኦን አት አይተናል። ቀጥታ ወደ ኦቨር እና አቦቭ እንገባለን። ይሄ በአማርኛ ከላይ እንደማለት ነው። ዌንስ ኦብጀክት ኢዝ ሃየር ዛን ኤ ፖይንት ከሆነ ከፍ ብሎ አለ ለማለት ማንኛውም ነገር ሂ ስሪው ዘ ቦል ኦቨር ዘ ሩፍ እንትኑ እኮ ኳሱን እኮ ሩፉ ላይ ነው የወረወረው። ኦኬ ኦቨር ዘ ሩፍ ከሆነ ነገር በላይ ሃያር ዛን ኤ ፖይንት ከሆነ ነገር በላይ ለማለት ስትፈልግ፣ ሃንግ ዘ ፒክቸር አባቭ ዘ ኮች፣ ወይም ደግሞ ፒክቸሩን ከኮቹ በላይ አንጠልጥለው። አባቭ ከላይ በኩል ለማለት ነው። አንደር፣ አንደርኔዝ፣ ቤኔዝ፣ ቢሎው ተማሳይ ናቸው። አሁን እዚህ ጋር አጠቃቀማቸው እያንዳንዳቸው ግን ያላቸውን በአረፍተ ነገር ውስጥ እናያለን። ዌን ዘ ኦብጀክት ኢዝ ሎወር ዛን ኤ ፖይንት ከሆነ ነገር በላይ ነው ያለው ለማለት ስፈልግ ኦቨርና አባፍ ነው የምጠቀመው። ግን ከዚህ በተቃራኒ ከሆነ ነገር በታች ነው ይ ስገልጽ ግን እነዚህ ምጠቀማለሁ ማለት ነው። ዘ ራቢት በሮውድ አንደር ዘ ግራውንድ። አንደር ዘ ግራውንድ ከመሬቱ ስር ወይም ደግሞ ጉድጓድ ውስጥ ለማለት ነው ነው የተደበቀው። ዘ ቻይልድ ሃይድ አንደርኔት ዘ ብላንኬት። እንዴ ህፃኑ እኮ ከብርድ ልብሱ ስር ነው የተደበቀው። we relax in, in the shade beneath the branches እኛ እኮ ጥላው ስር ተቀምጠናል። ከቅርንጫፎቹ ስር ማለት ነው። ጥላው ላይ ተጠልለናል። the valley, uh, is below the sea level እንትሩ ሸለቆ እኮ ቢሎ ነው። ከሲ ሌቭል በታች ነው። ከባህር ጠለል በታች ነው። እነዚህ እንዳለ ከሆነ ነገር በታች the ground the blanket the branches sea level ከሆነ ነገር በታች ነው ለማለት ስትፈልግ የምጠቀማቸው ናቸው። አንደር አንደርኔዝ ቤኔዝ እና ቤሎ ማለት ነው ንግግራችንን ሙሉ እያደርጉልን። ሌላው near by next to between among opposite ነው። እነዚህ አሁን ሁሉም በአረፍተ ነገር ውስጥ አጠቃቀማችን ላይ ይለያሉ። when the object is close to a point ቅርብ ነው ለማለት ወይም ቀጣይ ነው፣ ቅርብ ነው፣ ተቀራራቢ ቦታ ላይ የሚገኙ ነገሮችን ዲስክሪብ ለማድረግ የምንጠቀምበት ናቸው። የመጀመሪያው she lives near the school ኒሩ ዘ ስኩል ከትምህርት ቤቱ አጠገብ ነው ሷ የምትኖረው ነው። ነው ዜር ኢዝ አን አይስክሪም ሻፕ ባይ ዘ ስቶር ስቶር ውስጥ እኮ አይስክሪም ሾፕ አለ። አን ኦ ትሪ ግሮዝ ኔክስት ቱ ማይ ሃውስ ዛፉ እኮ ከኔ ቤት ቀጥሎ ነው የበቀለው። ዘ ሃውስ ኢዝ ቢትዊን ኤልም ስትሪት ኤንድ ማፕል ስትሪት ቤቱ እኮ ከኤልም የስትሪት ቦታ ነው እንግዲህ የጎዳና ና ከእንትን ጎዳና መሀል ነው የሚገኘው በሁለት ነገሮች መሀል ሲሆን ቢትዊን ትላላችሁ። አይ ፋውንድ ማይ ፔን ላይንግ አማንግ ዘ ቡክስ እስክሪፕቶ እኮ በመጻፍቶቹ መሀከል ያው ወድቆ አገኘሁት። ከሁለት በላይ በሆኑ ነገሮች መሀል ስድ ደግሞ አማንግ እጠቀማለሁ ማለት ነው። ዘ ባድሩም ኢዝ ኦፖዚት ዘ ኪችን፣ ከኪችኑ በተቃራኒ በኩል ነው የሚገኘው ይሄ መታጠቢያ ክፍል ወይም ደግሞ ባድሩም። እንግዲህ እነዚህ በጣም በንግራችን ውስጥ ቅመም የሆኑ ወሳኝ የሆኑና አረፍተ ነገር ካረፍተ ነገር እንዲሁም ደግሞ ፍሬዝ ከፍሬዝ ናውን ከናውን ስም ከስም እያገናኙ ንግራችን እንዳይቆራረጥ የሚያደርጉልን ምርጥ ፕሪፖዝኖች ነበር እያየ ነው። እጅግ ጠቃሚ ነው ብዬ አስባለሁ። ኮመንት ሼር ላይክ ማድረጋችሁን አትርሱን። ወይም ሌላ ግልጽ ያልሆነ ነገር ካለ ደግሞ ኮመንት ላይ በጽፉልኝ። ያው ቀጣይ ቪዲዮ ሌላ ቪዲዮ ስራለሁ ማለት ነው። ለአሁን ይበቃናል። ሀቭ ኤ ናይስ ታይም። እጅግ አድርጌ አመሰግናለሁ ስለተከታተላችሁ።